ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙትኝ። የቼልሲን ጉዳይ እንመልከት። የኤንዞ ማሬስካ ቡድን በተለይ ደግሞ በቅርብ ሳምንታት በማጥቃቱ በኩል ከፍተኛ የሆነ ችግር ውስጥ እንደገባ እየተመለከት ነው የምንገኘው። ይህንን ጉዳይ እንመልከተው፣ ችግሩ የአሰልጣኙ ነው ወይስ የተጫዋቾች ጉዳት የሚለውን ጉዳይ እንመልከት። በቼልሲ በኩል አሁን ማጥቃት ብቻ አይመስልም አይደል፣ ችግሩ። ቡድኑም ውጤቶች ለማግኘት እየተሸገረ እንደሆነ እየተመለከት ነው። የሲቲ በተከታታይ ጨዋታዎች ላይ መዳከም ቶፕ ፎር ላይ እንዲቆይ ያደረገው ቼልሲ ቼልሲን እንጂ፣ ባሳለፍነው ሳምንትም በአርሰናል ተሸነፈ። ባሳለፍነው ሳምንት በአርሰናል ተሸነፈ። አንድ ለዜሮ ነው የተሸነፈው። ግን የዚህ ውድድር ዘመን የቼልሲ የ ዓመቱ ደካማው የማጥቃት ፐርፎርማንስ ነበር። ሁለት ኢላማቸውን የጠበቁ ሙከራዎች ብቻ ነው በኤምሬትስ ያደረጉት። ግን ጨዋታውን ሙሉውን እያየሽ ቼልሲ በየትኛውም የጨዋታው ምዕራፍ ጎል ያስቆጥራል የሚል ስሜት አይሰጥም ነበር ወይም ያንን አይነት ሰንሴሽን የሚሰጣል ነበር እያየ ነው ጨዋታውን አይ ቼልሲ አሁን ሊያስቆጥር ተቃርቧል ምናምን የሚል ለምሳሌ የመጀመሪያ አጋማሽ ሊያበቃ ሲል ሰባ ፐርሰንት ምናምን ኳስ ይዞ ነበር። ጨዋታውን እኮ ተቆጣጥሮታል በፖሴሽን በምናምን፣ ግን ምንም ፍርሀትም ይፈጥር አልነበረም። የአርሴናልን ያንን የተደራጀ ኮምፓክት ብሎክ አልፎ ጎል ሊያስቆጥር ይችላል የሚል ምንም አይነት ፍንጭ እያሳየ አልነበርም። አንድ ለዜሮ ብቻ ይሸነፍ እንጂ በማጥቃቱ በኩል በተለይ ላይፍ ለስ የሆነ ምንም ህይወት ያልነበረው ፐርፎርማንስ ነው የነበረው። የውድድር ዘመኑ አነስተኛው ኤክስጂ የተመዘገበበት ነው፣ ዜሮ ነጥብ ሶስት አምስት ነው የነበረው ግን ተደጋግሟል። በተለይ ደግሞ በቅርብ ጊዜ ከሜዳቸው ውጭ የተደረጉ ባሉ ጨዋታዎች ላይ ቡድኑ ጎል ለማስቆጠር ተስኖታል። አሁን ባለፉት ሰባት ጨዋታዎች ከሜዳ ውጭ የተደረጉትን ብቻ ብንወስድ ያለፉትን ሰባት ጨዋታዎች ብንወስድ የፕሪሚየር ሊጉ ሀያኛው ቡድን ነው። ባለፉት ሰባት ጨዋታዎች ከሜዳ ውጪ ሶስት ጎል ብቻ ነው ያስቆጠሩ ቦርነመዝ 17 ጎል አስቆጥሯል። ሊቨርፑል 16 ጎል አስቆጥሯል። ብሬንፎርድ እና ፎረስት 15 15፣ ብራይቶን እና ቶተናም 14 14፣ አርሰናል ፉላም፣ ሲቲ 13 13፣ ቼልሲ 3 ከሳውሳምተን ያንሳል። ሳውሳምተን 7 ስላስቆጠረ ከሌስተር ያንሳል፣ ከኤፕስዊች ያንሳል። ኤፕስዊች 8ን ያስቆጠረው ሶ ኤምሬትስ ላይ በቀደም ከሜዳ ውጪ በተደረገ ጨዋታ ያየነው የማጥቃት ድክመት የአንድ የሁለት ጨዋታ ሳይሆን ከዛ ዘለግ ያለ ጊዜ ነው። በውድድር ዘመን አንድ ቡድን ከሜዳ ውጭ ስንት ጨዋታ ነው የሚያደርገው? አስራ ዘጠኝ ጨዋታ ነው የሚያደርገው፣ አይደለም ሰባት ጨዋታ አልን ማለት ሞስት ከሜዳ ውጭ የሚደረገው አብዛኛው ፐርሰንት ማለት። ግን ያለፉትን ብቻ ነው የወሰድኩት እና የቼልሲ የማጥቃት ፐርፎርማንስ በቅርብ ጊዜ በነበሩት ጨዋታዎች ላይ እንዳነሳ ነው። ከኮፐንሃገን ጋር በቀደም ተጫውተው አንድ ለዜሮ ሲያሸንፉ በሁለተኛው አጋማሽ ነው ጎል የተቆጠረው። በመጀመሪያ አጋማሽ አንድም ሙከራ አላደረገም። ሙከራ ስል ኢላማውን የጠበቀ የሳተ ብቻ ምንም አይነት ሙከራ ነው ያላደረገው። በብሪጅ ነው ጨዋታው የተደረገው። ግን ይኸው ተመሳሳይ ችግር ከዚሁ የዴንማርክ ቡድን ጋር በኮፐንሃገን ከአንድ ሳምንት አስቀድሞ በተገናኙ ጊዜ 0.04 ነበር የመጀመሪያ አጋማሽ የቼልሲ ኤክስጂ በሌስተር ጨዋታ ላይ በማርክ ኩኩሬያ ጎል አማካይነት ሲያሸንፉም ልክ እንደዚሁ የቼልሲ ማጥቃት ችግር ነበረበት። አስቀድሞ ፓልመር የፍጹም ቅጣት ምት ስቷል። ግን በሌሎች ጨዋታዎች ለምሳሌ ከብራይተን ጋር በተከታታይ ሁለት ሳምንቶች በሁለት ቅዳሜዎች፣ በአንደኛው በኤፍኤ ካፕ፣ በአንደኛው በፕሪሚየር ሊግ ሲረቱ አንደኛው ሁለት ለአንድ አንደኛው ሶስት ለዜሮ ነው የተሸነፉት። በሁለቱም ጨዋታዎች አሳሳቢ የማጥቃት ችግር ነበር። አንደኛው ላይ ደግሞ አንድም ኢላማን የጠበቀ ሙከራ ሲያደርግ ወጣ። ፓተርን መሆን ጀመረ። ከሜዳው ውጪ ከፋ እንጂ በሜዳውም በሚደረጉ ጨዋታዎች እነዚሁ ችግሮች ካለፈው ዲሴምብር አጋማሽ ጀምሮ አሁን ማርች አጋማሽ ላይ ነው ያለነው። ስለዚህ የምናወራው የሶስት ወር ሳምፕል ሳይዝ ነው። በዚሁ አካሄድ የቻምፒየንስ ሊግ ስፍራ ላይ ኮንሲስተንት ቡድን ስለሌለ ሊቨርፑል፣ አርሰናል፣ ኖቲንግሃም ፎረስት ከሞላ ጎደል ሶስቱ ኮንሲስተንት ቡድኖች ልታያቸው ትችላለች። ግን ሲቲን የምታየው ነው ሌሎቹም ለቻምፒየንስ ሊግ ተስፋ ቦታ አለን የሚሉት እነ ቪላ፣ ኒውካስል ሌሎቹም ቡድኖች በውድድር ዘመኑ ወጥ አልሆኑ እንጂ ፖቼቲኖ ኮ አሁን ማሬስካ በየጨዋታ 1 ነጥብ 6 6 ነጥብ ነው እያገኘ ያሉ አይ ቲንክ 49 ነጥብ ነው ለ29 ጨዋታ ታካፊው 1 ነጥብ 6 6 ነው የሚሆነው። ፖቼቲኖ እንደዚሁ 1 ነጥብ 6 6 ነው የነበረው፣ ባለፈው የውድድር ዘመን አምና ቻምፒየንስ ሊግ ያሳተፍ ነበር። ቼልሲ የሰበሰበው ነጥብ በዚህ ሲዝን ቢሆን እንደ ማለት ነው። ሲዝን ይወስነዋል አንዳንድ ጊዜ፣ ምን አይነት ሲዝን ነው የምታሳልፊው የሚለው ይወስነዋል። በተለይ የቅርብ ጨዋታዎች የቡድኑ ፐርፎርማንስ አሳሳቢ ነው። የሆነ ጊዜ እኛ የውድድር ዘመኑ እንደተጀመረ አካባቢ ውጤቱ የት ያደርሰው ለሻምፒዮንነት ይፎካከር፣ ለቻምፒዮንስ ሊግ ቦታ ብቻ የሚያበቃ ስፍራ ይዞ ይጨርስ፣ ግን ቼልሲ የፕሪምየር ሊጉ ኤክሳይቲንግ ቡድን ነው እንል ነበር። ምክንያቱም የሚጫወቱት እግር ኳስ የማጥቃቱ ቫሪሽን፣ በተለያየ መንገድ ጎል ማስቆጠር የሚችል በፓልመር ምትሀት ሊሆን ይችላል፣ በእሱ አስደናቂ የመጨረሻ ኳስ ሊሆን ይችላል፣ በጃክሰን ፎርም ሊሆን ይችላል፣ በሳንቾ ክሬቲቪቲ ሊሆን ይችላል፣ በማድዌኬ ሊሆን ይችላል። በተለያየ መንገድ ጎል ማስቆጠር የሚችል ቡድን ስለሆነ ሌቫይ ኮልዊል ምን አለ ባለፈው ኖቬምበር እኔ የባላጋራ ቡድን ተጫዋች በሆን ኖሮ አለ ኖቬምበር ላይ ቼልሲን መግጠም አልፈልግም ነበር። እውነቱን ነው ደግሞ ያኔ ማንም ቼልሲን መግጠም አይፈልግም ነበር። የሚደንቅ የማጥቃት ኤግዚቢሽን ነው የነበረው። የደረሰ ቡድን እንዳልሆነ እናውቃለን። ወጣትነቱን እናውቃለን። አሁን የቼልሲ ተጫዋቾች ባላቸው አማካይ ዕድሜ ማንም የፕሪምየር ሊግ ሻምፒዮን ሆኖ አያውቅም። የፕሪምየር ሊግ ሻምፒዮን ለመሆን የሚያስፈልግ የብስለት መጠን አለ፣ የብስለት ደረጃ አለ። ይሄ ቡድን እዛ ላይ እንዳልደረሰ እናውቅ ነበር። ሶ ቼልሲ ለዋንጫ ይፎካከራል ወይ የሚለው አስተያየት ያኔ ከመጠበቅ ይልቅ ተስፈኝነት የበለጠ የነበረው ማን ያውቃል ከሚል ስሜት የነበረ ነው። ግን በተጫወቱት እግር ኳስ ግን የውድድር ዘመን የመጀመሪያ አጋማሽ ምርጡ አታኪንግ ቲም ነበር። ማጥቃቱን ብቻ ከወሰድን ምርጡ አታኪንግ ቲም ነበር። አሁን ባለፉት ወራት ተቀየረ። አንዳንዶቹ ነገሮች ለምሳሌ አንድ አንድ ግራፍ እያየው ነበር ከዲሴምበር አስራ አምስት በፊትና በኋላ ከዲሴምበር 15 በፊት በመጀመሪያዎቹ 16 ጨዋታዎች 29 ጎል ነበር ያስቆጠሩ እና አንደኛ ነበር ባስቆጠራቸው ጎሎች። ከዚያ በኋላ ባለው ጊዜ 10 ጎል ያስቆጠረው 14ተኛ ነው፣ በጎሎቹ ብቻ ከወሰድ በኤክስጂ ከወሰድም አንደኛ ነበር። አሁን አምስተኛ ነው ከሀይተርኖቨር በኋላ ጎል በማስቆጠር ከካውንተር ፕሬሲንግ በኋላ ጎል በማስቆጠር አንደኛ ነበር፣ አሁን ሀያኛ ነው። በተለይ በትራንዚሽን ጭራሽ ጎል አያስቆጥርም። ባለፉት ሶስት ወራት ማለት ነው፣ ድፍም ሶስት ወር ከካውንተር አታክ በኋላ ቼልሲ በፕሪምየር ሊግ ጎል አላስቆጠርም። ኦኬ፣ አሁን ይሄ የተለያዩ ምክንያቶች ውጤት ነው። አንደኛው የእኔ ከዚህ በፊት ማንስቼዋለሁ የማሬስካ ጉዳይ ነው። የቼልሲ ዳይሬክት ስፒድ ቀንሷል፣ ቼልሲ የፓስ መጠን ጨምሯል ይባላል። ምንድነው የሚፈልገው እሱ አሰልጣኙ በትክክል ቡድኑ እንዴት እንዲጫወት ለስ ነው የሚፈልገው። አሁን ቅድም ባነሳሁት ቼልሲ ለእኛ ለተመልካቾች ለገለልተኛ ተመልካችም ለቼልሲ ደጋፊም እንደዛም ያዝናና በነበረበት ጊዜ ቅድም ያልኳቸውን የማጥቃት ቁጥሮች ያስመዘግብ በነበረበት ጊዜ ማሬስካ በተደጋጋሚ ቡድኔ ቁጥጥር አልነበረውም ይለን። ያሸነፈ ነው ቡድኑ። ድንገት ለዋንጫ የሚፎካከርም መስሏል። ቡድኔ ጨዋታ እየተቆጣጠር እኔ እንደዚህ አይደለም እንዲጫወት የምፈልገው ቡድኑን ይል ነበር። የበለጠ ጨዋታ እንድንቆጣጠር ፈልጋለሁ፣ የበለጠ ፖዜሽናል እንዲሆን ፈልጋለሁ ይላል። ቼልሲ የበለጠ ፖዜሽናል እየሆነ ነው፣ የበለጠ ኳስ ይይዛል። በመጀመሪያው አራት አምስት ወር ከነበረው የበለጠ የፖሴሽን ፐርሰንቴጅ ያስመዘግባል፣ የበለጡ ፓሶች ያደርጋል። አሰልጣኙ የሚለው እንደዛ ፈልጋለሁ ነው። ግን ምን አጣ? ፔኔትሬሽን አጣ ያ ፍጥነት ጠፋ። ጉዳቶች ምክንያቱ እንደሆኑ አነሳለሁ፣ ግን ከጉዳቶቹ በፊት የጀመረ ችግር ነው። ፓልመር አንድ ጨዋታ በቀደም አለፈው፣ ግን ፓልመርም እያለ ጃክሰን ከተጫወተ ሜዳው እስካየ ነው ቆይቷል። ግን ጃክሰንም እያለ ማድዌኬ የለም፣ በቅርብ ጨዋታዎች ላይ ግን እሱም እያለ መታየት የጀመሩ ችግሮች ናቸው እነሱ። አባብ ሰውት ሊሆን ይችላል። የቼልሲን የፖሴሽን መጠን ብታይ የምጠቅሳቸው አንዳንድ ጨዋታዎች አሉ። ለምሳሌ የፓላስ ጨዋታ 39 ፐርሰንት ነበር፣ የፓላስ የኳስ ቁጥጥር ምን ማለት ነው? የቼልሲ 61 ፐርሰንት ማለት ነው። ከኤፕስዊች ጋር 66 ፐርሰንት ነበር፣ ከኤቨርተን ጋር 75 ፐርሰንት ነበር። በእነዚህ ጨዋታዎች የማሬስካ ቡድን አላሸነፈም። በጣም ብዙ ኳስ በያዘባቸው ጨዋታዎች አደገኝነት አልነበረውም። ጭራሽ የኤቨርተኑም የፓላሱም የኤፕስዊቹም ጨዋታ እነዚህ ተጫዋቾቹ አልተጎዱም ማለት ነው በእነዚህ ጉዳቶች ከመናጣቸው ከመጨመራቸው በፊት የነበረም ምን ተለወጠ? በስታቲስቲክሶች ካየሹ ቼልሲ እንደ በፊቱ አይጋለጥም። ለምሳሌ የመጀመሪያዎቹ ጨዋታዎች ላይ ይሄ አፔንዳውን ባኬን ፎርስ ካውንተር አታክ ትራንዚሽን ምናምን ስለነበር የባላጋራ ቡድን ቼልሲ በሚወስዳቸው ሪስኮች እና በፍጥነት ባጠቃሽ ቁጥር በፍጥነት የመጋለጥ አደጋ አለ። አሰልጣኙን ያሰጋው እሱ ነው ኋላ ክፍት ነን ያሸንፈን። ብንወጣም ግን ከኋላ ሶሊድ አይደለንም፣ ጨዋታ በሚገባ አንቆጣጠርም። እሱ ጥሩ አይደለም። የእሱ አስተያየት እንደዚያ ነው እና እውነትም ጨዋታ መቆጣጠር ከጀመረ በኋላ ቡድኑ ላይ የሚፈጠሩት የጎል እድሎች መጠን እና ጥራት ቀንሷል። ሰ በመጠኑ የታረሙ ነገሮች አሉ። ግን መጀመሪያ ቼልሲን እንደዛ አሪፍ ቡድን ያደረገው የማጥቃት አደገኝነትና ቫራይቲ ግን ጠፋ። ይሄንን አስታውሳለሁ ሲቀጠር እንዳነሳ ነው ሌስተር ውስጥ እንደዛ ነበር የሆነው። ሌስተር ሲቲ ወደ ፕሪምየር ሊግ ሲመጣ በአብዛኛው እስከ ጃንዋሪ ድረስ በነበረው ጊዜ ልክ እንደዚህ በኃይለኛ የትራንዚሽን እግር ኳስ በነ ፋቱ በነ ቫርዲ በእንደዚህ አይነት ተጫዋቾች ቀጥተኛ የስፒድ ተጫዋቾች ናቸው ቻምፒዮንሺፑን በሙሉ ዶሚኔት አደረገው። ከዛ በኋላ ግን ያኔ ተመሳሳይ ስሜት ነበረው። ጨዋታ ኮንትሮል እያረግን አይደለም የሚል ስሜት ነበረውና የበለጠ ፖሴሽን ኦሪየንትድ መሆን ሲጀምር ቼልሲ የበለጠ ኳስ መያዝ ሲጀምር ግን አንድ ቦታ ሳይ ከፌብሩዋሪ እስከ ማርች ባለው ጊዜ ከሰባት ጨዋታ ሁለት ጨዋታ ብቻ ነበር ያሸነፈው እና ድንገት ሌሎቹን ጋበዘ። የቼልሲ የሌስተር በቀጥታ ወደ ፕሪሚየር ሊግ የመምጣት እድል አደጋ ውስጥ ገብቶ ነበር። መጨረሻ ላይ እንደገና ሪከበር ያደረገና አሸነፈና በቀጥታ ያለ ፕሌይ ኦፍ ወደ ፕሪሚየር ሊግ መጣ። ግን ይኸው ነገር በዚሁ አሰልጣኝ ስር በሌላ ክለብ ተደግሟል። ይሄው የስታይል ሺፍት የሚመስል በቀደም ግን ምን ያለ ከቼልሲ እና አርሰናል ጨዋታ በኋላ አንደኛ፣ ሁለተኛ፣ ሶስተኛ ከፍተኛ ጎላ አስቆጣሪዎቻችን አልነበሩም። ናቹራል ነው። በዚህ ጨዋታ ላይ ጎላ ለማስቆጠራችን ፓልመር፣ ጃክሰን፣ ማድዌክ የቼልሲ አንደኛ፣ ሁለተኛ፣ ሶስተኛ ጎላ አስቆጣሪዎች በጋራ ሰላሳ ጎላ ያስቆጠሩ ተጫዋቾች ናቸው። እውነት ነው ግን ጃክሰን ከመጎዳቱ በፊት ለስምንት ጨዋታ ጎል አላስቆጠረም ነበር። ፓልመር አስር ጨዋታ ላይ ጎል አላስቆጠረም። ማድዌኬ ከአስራ ሁለት ጨዋታ ሁለት ጎል ያስቆጠረ እነዚህ ልጆችም በነበሩበት ጊዜ የነበረ ችግር ነው። ወደ ምን ይወስደናል? ጉዳቶቹ አስተዋጽኦ እንዳደረጉ እንስማማና ግን ከጉዳቶች በፊትም ይሄ ችግር ስለነበር የሁለት ነገር ውጤት ይሆናል ማለት ነው። አንደኛው ድንገት ቼልሲ ከተጠበቀው በላይ ድንገት የዋንጫ ቡድን ሲመስል ኦኬ መጠንቀቅ አለብን። አሁን ለእነዚህ ተጫዋቾች በመጀመሪያው አራት ወር የባላጋራ ቡድን የሰጠውን ስፔስ መስጠት አቆመ ማለት ነው። ኬት ይመጣል። ያ ስፔስ ስፔስ ከሌለ ስፔሱን የምትፈጥረው ያንቺነች ማለት ነው። ያንን ነው ማድረግ ያልቻለ አንደኛው። የተጋጣሚ ቡድን አዳፕቴሽን ሲመጣ ለቼልሲ ኮስተር ያለ ግምት መስጠት ሲጀምሩ መፍትሄ የመፈለግ ስራ ያሰልጣኙ ይሆናል ማለት ነው። ያንን ቢያንስ እስካሁን ድረስ ማድረግ አልቻለም ማሬስክ ስለዚህ በማጥቃት በጣም ደካማ ፐርፎርማንሶች እናያለን ጨዋታ በመቆጣጠር በፖሴሽን በፓስ የተጋጣሚ ቡድን የሚፈጥራቸውን አደጋዎች በመቀነስ በእነዚህ ነገሮች መጠነኛ መሻሻል ቢኖርም ግን መጀመሪያ አካባቢ እንደው የገለልተኛ ሰዎች ምርጫ እንኳ ባንለው ግን ምርጥ ሁለት ሰዓት ይሰጣል ነበር። ያንን ያጣ ነው። ሁለተኛ ግን የዝውውር ጉዳዮችን መርሳት ያለብን አይመስለኝ በተለይ ባለፈው ጥር፣ ባለፈው ክረምትም ቢሆን አሁን ለምሳሌ ያለፈው ክረምት ላይ ቼልሲን ዝውውሮች ካየሽ ላይንፕ ውስጥ የገባ ብዙ ተጫዋች አላየንም እኮ። መጣ ላይን አፕ ውስጥ የሰብሮ የገባ ማ ቢ ሳንጮ፣ ግን ሳንጮም ቢሆን ከኦክቶበር በኋላ ሁለት አሲስትን አንድ ጎል ምናምን ያል ሰስድ በአራት ወር በአምስት ወር ጥሩ እየተጫወተ አይደለም። ያው እሱም እንደምታውቂው ጉዳቶቹ አሉ። ሙድሪክ ተቀጥቷል። ሌሎችም ተጨማሪ ምክንያቶች አሉት። ያለፈው ክረምትም ላይ ቢሆን የቡድኑን ብዙ ጊዜ የሚጀምር አስራ አንድ የሚያሻሽሉ ትልልቅ የማጥቃት ዝውውሮች አላደረገም። ኔቶ መጥቷል፣ ልክ ነው። ኔቶ መቆጠር ያለበት እንዲያውም፣ በቅርብ ጥሩ እየተጫወተ ያለው ተጫዋች እሱ ነው። አሁን አንዳንድ የሚባሉ ነገሮች አሉ። ለምሳሌ የቡድኑ ኮር ረጅም ጊዜ ተጎዳ። ለምሳሌ ፎፋና ሰፊ የሜዳ ክፍል መከላከል ይችላል፣ ለወራት ርቆ ነበር። ሮሚዮ ላቬያ እንዴት አስፈላጊ ተጫዋች እንደሆነ የምታውቀው ፊት ከሆነ ይጀምራል ጨዋታ እሱ። ለወራት ለውድድር ዘመን አብዛኛው ጊዜ አልነበር። አሁን ፓልመር፣ ጃክሰን ምን እያልን ነው? ከኋላ እስከፊት ብታይ የቡድኑ ኮር ስቴብል አልሆነም ማለት ነው። ሶ የጉዳትን አስተዋጽኦ ወይም አሉታ የተጽዕኖ መጥቀስ ያስፈልጋል። ግን ሌላ ቦታ ሆኗልና በማሬስ ከአሰልጣኝነት በሌላ ክለብም ታይቶ የሚያውቅ ድክመት ስለሆነ አሁን ይህንን እያየን እንደገና ዴዣቩ ስለሆነ ከማሰልጠን እምነቱ ጋር የሚገናኝ ይሆን ወይ? ለቁጥጥር ባለው ከፍተኛ ፍላጎት የተነሳ የቼልሲ ማጥቃት አደገኝነቱን እያጣ ይሆን ወይ? አሁን እዚህ ውስጥ ልክ ነው። ሳንቾ ጥሩ እየተጫወተ አይደለም ይባላል፣ ዛሬ ማንሳት አልችላለም። ግን ወደ ዩናይትድ ያንን ቅጣጫ አብዛኛው ግምት ይቆያል የሚል ነው። አብዛኛው ግምት ግን የቼልሲ ሰዎች ኮንሲደር እያደረጉት አሁን 25 ሚሊዮን ፓውንድ መክፈሉ አይመስለኝም። ችግሩ 250 ሺህ ፓውንድ ነው በሳምንት ደመወዙ እና ያዋጣናሉ ወይ አሁን እያገኘን ባለነው አውትፑት ይላሉ። ግን ሁሉም ተጫዋች እንደዛ ከሆነስ፣ ፓልመር እንደዛ ከሆነስ፣ ኒኮላ ጃክሰን እንደዛ ከሆነስ፣ ኖ ማዶይኬ እንደዛ ከሆነስ ለግለሰቦች እንሰጠዋለን ማለት ነው። ይሄ ሳንቾ ብቸኛው አይደለም እንደዚህ እየሆነ ያለ ተጫዋች። ኦኬ በቀደሙ ጨዋታ ላይ አንድም የጎል እድል አልፈጠረም፣ አንድ ሙከራ አላደረገም፣ አንድ ጊዜም ያርስናል ቦክስ ውስጥ አልገባም፣ ኳስ አልነካ መአት ሌላ የቼልሲ ተጫዋችም አልነካም። ሶ አንዳንዱ ኮሌክቲቭ ፌለር አለ። የግለሰቡ የተጫዋቹ የራሱ ችግር እንዳለ ሆኑ ሁሉም ተጫዋች ላይ ግን ከሆነ ያ ችግር የታየ ያለው ሁሉም ተጫዋች ከሆነ የፐርፎርማንስ ችግር ያጋጠመው ጉዳዩ የግለሰቦቹ ሳይሆን ሜቤ ስታይሉ ሊሆን ይችላል። ከዛ እንዴት ወደ ኢቮልቭ ያደርጋል ነው ከዚህ በኋላ የቼልሲ ሁኔታ። ትልልቆቹም ጨዋታዎች ላይ ነው ደግሞ ያንን ስፔስ እያገኙ ያልሆኑት። ከሜዳው ውጪ ትልቅ ቡድን ካሸነፈ ረጅም ጊዜም ሆኖታል ስለዚህ ቼልሲ በዚህ ምክንያት ማጥቃቱ የመጀመሪያዎቹ አራት አምስት ወራት ላይ የነበረው ሀይል አሁን ታጥቷል ለማለት ነው። አዎ የቼልሲን ጉዳይ ተመለከተን። የሳንቾን ጉዳይ ግን ካለን ሳት አንጻር ማንሳት አልቻለም። የነበረን ቆይታ ደግሞ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ ይደርሳሉ። መልካም ጊዜ እንላችሁ።